ሐምራን ወደ ናሁን ቤት መታለች። ናሁምን ማንንም ከማንም ሰው ፍቃድ አልጠየቀችም። እንዲሁ ጀስ ዝም ብላ ገብታለች። በሩን አንኳኩታም አይደለም። ሻንጣዋን ይዛ ከዚህ በኋላ ልጄ የናሁም መሆኑን ስላወኩኝ እዚሁም መውለድ አለብኝ ብላ መታለች። ማንም የሚያውቅ ሰው የለም። ናሁምም ይህን ጉዳይ አያውቅም። አማቼ የትን ያለሽው እያለች እየተጣራች ሳሎን ገብታ ሻንጣዋን ቁጭ አድርጋ እሷም ቁጭ ብላ እየጠበቀች ነው እና ምን አሁን እናት ወደ ሳሎን ስትመጣ ምራቷ ሳሎን ቁጭ ብላለች። እንዴ ደግሞ ማን ከፍቶ ልጅ ነው አንቺ የመጣሽ? እንዴት ዝም ብለሽ መጣሽ? ሰው እንኳን ሳታስፈቅጭ እንዴት ገባሽ? ያንቺስ ደግሞ ምን አይነት ነው ፈጣጣነትሽ? ስትላት እኔ ፈጣጣ አይደለሁኝ የልጄ አባት ቤት ነው የመጣውትኝ። ይሄ ደግሞ የልጃችሁ ቤት ነው ልጃችሁን በሆዴ ይዣለሁ። ስለዚህ ከሀያቶቹ ቤት ነው የመጣ ነው። ይሄ ምንድን ነው? ምን አዲስ ነገር አለው ስትል አሁንም በማቷ በነሀም እናት ላይ ትላላጥ ጀመር። እናም እሷም ቆይ አንቺ ምንድን ነው የምትየው? እያለች እሷም አንድ ሁለት ሲመላለሱ አሁን ተወጫለች ከዚህ ቤት አቶ ጭም ስትላት፣ በፍጹምን ያልወጣ ቢያንስ ባለቤት ሽምጣና ከዛም ይለኝን እሰማለሁ ምክንያቱም ቤት ልከራይ ልሽ እከራይ ልሽና እቤት ትቀመጫለሽ ብሎኛል። ግን ደግሞ እኔ ቤት ተከራይቶ ልኝ እንዲቀመጥ አልፈልግም። ለምን ወጪ ይወጣል? እኔም እዚህችው ቁጭ ብዬ ልጄን ብወልድ አይሻልም ብለሽ ነው አማቼ። ስለዚህ እንደውም አሁን መኝታ ቤቴን ልታሳይኝ ትችላለሽ? አረፍ ልበል ልግቧ ና ደግሞ ከናሁን መኝታ ቤት ቀረብ እንዲልልኝ እፈልጋለሁ ስትል ለአማቿ ትናገራለች። አማትም እንዴት እንዴት ነው የሚያደርግሽ? አንቺ ሂጂ ወደዛ። አንቺ ቆሻሻ እንዳንቺ አይነት ቆሻሻ የኔ ልጅ አያገባም። ስለዚህ ገና ለገና እርጉዝ ነኝ ብለሽ እኛን እዚህ መጥቼ ይቀመጣለሁ ብለሽ ከሆነ ተሳስተሻል፣ ተዋርደሽ እንዳትሄጅ። ለነገሩ እኔ ከአንቺ ጋር ምን አጨቃጨቀኝ ትልና ና አሁን ጋር ትደውላለች እናትም ናና ይችን ሴትዮ ከቤት አስወጣለኝ ሻንጧን ጠቀላ መታለች፣ ትለዋለች። ናሁም ከአባቱ ጋር ቢሮ ነበረ። ቆይ ምን ሆነህ ነው ልጄ ስትለው ሲለው አባትም፣ አይ አባዬ እስኪ ቆይ ሀምራን ሻንጧን ይዛ ቤት መታለች አሉ። ስለዚህ እኔ ልሄድ ወደ ቤት ሲል፣ ቆይ ሻብር እንሄዳለን፣ ልጄ ተረጋጋ ሲለው፣ አይ በፍጹም እኔ መሄድ አለብኝ ይልና ናሁም ወደ ቤት ይመጣል። ወደ ቤት ሲመጣ አቶ ተሰማ ደግሞ በአጋጣሚ ይዘው ሳሉን ስለነበረ፣ ናሆምምስ እንደመጣ ቆይ አንቺ ምን ልሰሪን? የመጣሽው ማንን አስፈቅደሽ መጣሽ? ሲላት እንዴታ እንጂ እኔ ማንንም ፈቃድ መጠየቅ አይጠበቅብኝም። ልጅህን እኮ ነው በሆዴ ያስኩትኝ አባትህ ደግሞ ቤት ከራይልሻለው አሉን። ቤት ከሚከራዩ ልኝ ሁለተኛ ወጪ ከሚያወጡ እዚህ ልቀመጥ ብዬ እኮ ነው። ምን ትላለህ? እናትህን ደግሞ ጁስ አምሮኛል፣ የነፍሰ ጡር የሚያምራትን ነገር አምሮኛል፣ እስኪ አሰሪልኝ ብላ ሳታሰራልኝ ቀረች። ስለዚህ እስኪ አንተ ቢያንስ አንድ ጁስ እንኳን አሰራና አምጣልኝ፣ አምሮኛል፣ ልጅም መጠጣት አለበት ስትለው አንቺ ገና ብዙ ታወሪያለሽ። ከዚህ ቤት ትወጫለሽ አትወጭም? ሲላት እኔማ አልወጣም። ቆይ አንቺ ግን ምን አይነት ስድ ነሽ? እንዴት እንዴት እንደዚህ ትናገሪያለሽ? መምጣት ካለብሽም ታነጋግረሽ ነው፣ መውጣትም ካለብሽ ደግሞ በጸባይ ነው። እንዴት እንዴት ነው የሚያደርግሽ? ብሎ አቶ ተሰማ ሲናገሩ አንተንኛ፣ ያንተን እርዳታ አልጠየቅንም። ተሰማ ዝም ልትል ትችላለህ። ትለዋለች ባለቤቱ። ናሁምም ችግር የለውም እኔ ራሴ ፈተዋለሁኝ። ችግሩ አቶ ተሰማም ከሳሎን ወደ መኝታ ቤት ይሄዱና ቆይን የምለው ልጄ፣ ቤቱ እየታመሰ ነው ይላታል። ቆይ ምንድን ነው ቤቱ የሚታመሰው? አረ በስማም ይቺ የናሁን ፍቅረኛ የምትባለው አመጣ እንዴት እንዴት እንደምታደርግ ብታይ ልጄ። እና ልጄ ምን እንደሆነ አላቅም። እዛ ላናግራቸው ስልም ያው ታቂያለሽ አይደለ የጓደኛ ባለቤትም ጥሩ ነገር ፊት አላሳየችም። ዝም እየጥያቸው መጣው ግን እንዲያው አንቺ ይቺ ሀምራ የምትባል ሴት መጣ ቤቱን እያመሰችው ነው። ይላታል ግን አንቺ፣ ቆይ እዚህ መኝታ ቤት ቁጭ ብለሽ የምትተክዡ ምንድን ነው? ችግርሽ ምን ሆነሽ ነው? እባክሽ ችግርሽ ንገሪኝ፣ ሲላት አባዬ፣ እኔ ምንም አልሆንኩኝም እኔ በጣም ሰላም ነኝ ትለዋለች። ታዲያ ምንድን ነው እንደዚህ የሚያደርግሽ? ምን ሆነሽ ነው? እባክሽን እባክሽ ኑሐሚን እባክሽ፣ ሲላት አባዬ እኮ ደህና ነኝ ብላ የውሸት ፈገግታዋን ለአባቷ ታሳየዋለች። አይመስለኝም እና አባዬ ያንተ ሕክምና ጉዳይ እንዴት ነው? ምን አልህ ጓደኛ ግን ስትለው፣ የኔማ የመድኃኒት እንግዲህ አላውቅም፣ ያው ፕሮሰሱ ይጀመራል ብሎኛል። እናም ደግሞ ህጅት እንደምታከም ተስፋ አለኝ። ግን እኔ ህጅት ታክሜ መዳን የምፈልገው ያንቺን ደህንነት ሳቅ ነው። አንቺ ሰላም ካልሆንሽና እንደዚህ በትካዜ ሽመት ቀጤ ከሆነ ታምም ታክሜ የምድን አይመስለኝም ይላታል። አባዬ እንደዚህ አትበል እኔ ግን አልገባኝም፣ የዝች የዝች ሴት ነገር አንቺ የቤቱ እኮ እየታመሰ ነው ሲላት አሁንም በድጋሚ እሷን በሀሳብ ተውጣ ሀያባዬ የእሷስ በአንድ ፌቱ ማርገዟ ታውቋል እኔ ልጅህ አለው አይደል ጨዋናት እያልክ የምትመሰክርላት፣ እየተዋረድኩት እያዋረድኩት ልጅህ አለሁኝ አይደለም እንዴት መናገር እንዳለብኝ አላቅም ትለዋለች። እሱም ግራ ተጋብቶ ከዛም ወደ ሳሎን ሲሄዱ ሀምራን ሁሉን ነገር ዝርግፍግፍ አድርጋ ለመናገር ንሀሜን ትጠብቃት ነበርና፣ ንሀሜን ስትሄድ እሺ፣ ኑሐሜን የልጅህ ሚስት ከአዲስ ያፈቀርካት አባትህ ያመጣልህ ሚስት እሷ ነች አይደለም። ግን አንድ ነገር ልንገራቸው እዚህ ቤት ስወጣ ስም ብዬ አይደለም የምወጣው ኑሐሚን የሁለት ወር ነፍሰ ጡር ነች። ምኑ ከማን እንዳረገዘችው እንኳን አይታወቅም። ዝምብላ በየመንገዱ መንገዱ እየተጋደመች ስትል አቶ ተሰማም እዛው ስለነበር በጣም ይናደዳል። ታይዝን ቢያት ናገሪ እያለቻት ትዘረግፋለች፣ ሚስጥሯን በጣም ጥሩ ትልና ኑሀሜን በጣም ተናዳ ወደ መኝታ ቤት ገብታ ማልቀስ ጀመረች። አቶ ተሰማም ልጄ እንደዚህ አታደርግም አንቺ እንዴት እንደዚ ታደርግ ያለሽ ብሎ ሲናገር እኮ የኔ ልጄ ኑሀሜን እንደዚህ አደረገች ይልና በድንጋጤ ራሱን ይስታል። ሁለቱም ግራ ተጋብተዋል። ስለዚህ የናሁም እናትም ደስተኛ ነች፣ ግን ደግሞ የኔን ሚስጥር ታወጣብኝ ይሆን ወይ ብላ ተጨንቃለች። ግን ደግሞ ሀምራን እንዳትናገርባት እየከለከለች ነበረ። ቢሆንም ግን ነገሩ አሁን ይፋ ወጥቷል። ኑሐሚን በርዘግታ እያለቀሰች ነው። አባትየው አቶ ተሰማም ይቅርታ አላደርግልሽም እያላት ነው። አይንሽንም ማየት አልፈልግም ብሏታል። ለጓደኛውም ሲነግረው በቃ እንግዲህ ተሰማ ተረጋጋ፣ አንዳንዴ ኮ እንደ እንደዚያን ነገር ይከሰታል። በቃ እንግዲህ ይችልሽ እንደዚያን ነገር ተከሰተባት፣ በቃ ይቅርታ አደርግላት ሲለው ተሰማ ግን በፍጹም ይላል።